በስማብ ወሎ መንፈስ ቅዱስ አህዶ አምላክ አመሰልሱ ለሰኔ በዛይቲ እለት አይረፈት ቅድስት ማርታ ተጋዳሊት ወታራሚት። አንድ አምላክ በሚሆን በአፖል መንፈስ ቅዱስ ስም ሰኔ ሶስት በዝች ቀን በተርምና በተጋድሎት የጸናች ቅድስት ማርታ አረፈች። ይህችም ቅድስ ከምስር ተወላጆች ውስጥ ነበረች። ወዳጆቿም እጅግ ባለጸጎች ነበሩ። ከታናሽነቷ ጀምሮ የረከሰ ዝሙትን የምትወድ ነበረች። የከተማ ጎልማሶች ታላላቆችን በስውር ወደ እርሷ እየመጡ ያመነዝሩ ነበር። ከዚህም በኋላ ስጋዋ ተገለጠ። የርኩሰት ስራዋን በግልጥ አብዝታ የምትሰራ ሆነች። ክብር ይግባውና ጌታችን ኢየሱስ ክርስቶስ የከበረ ልደቱ በዓልም በሆነ ጊዜ ወደ ቤተ ክርስቲያን ሄደች። ልትገባም በፈለገች ጊዜ ቤተ ክርስቲያኑ ጠባቂ ከለከላት፣ እንዲህ ማላት፣ አንቺ በምግባር የረከስ ስለሆነ ወደ ከበረ ቤተ ክርስቲያን መግባት አይገባሽም። ይተዋትም ዘንድ አባባለችው፣ እርሱ ግን ከለከላት። በመካከላቸውም ታላቅ ጸብ ሆነ። ኤጲስቆጶሱም ጩኸትን ሰምቶ ተነስቶ ወደ ቤተ ክርስቲያን ደጃፍ ደረሰ። ማርታም ባያት ጊዜ የእግዚአብሔር ቤቱ የከበረና የነጻ እንደሆነ አታውቂ ምን? አንቺም የረከስሽ ስለሆንሽ ወደ ቤተ እግዚአብሔር ልትገቢ አይገባሽም አላት። በዚህም ጊዜ አለቀሰች። ንስሐ ገባለሁ እንጂ ወደዚህ ስፍራ እንግዲህ አልመለስም፣ ብትቀበለኝም እመነኩሳለሁኝ አለችው። ኤጲስቆጶሱም ገንዘብሽንና ጥሪትሽን ሁሉ ወደዚህ አምጥተሽ በፊትሽ ካላቃጠልሽ አላምንሽም አላት። ያን ጊዜም ሂዳ ጥሪቷንና ዋጋዋን ብዙ የሆነ ጌጣጌጥን ማምጥታ በኤጲስቆጶሱ ፊት ጣለችውና እርሱ ፊት ማቃጠለችው። ከዚህም በኋላ የራሷ ጸጉር ተላጨች። ኤጲስቆጶሱም ማቅ አልብሶ ወደ ገድለ ገዳም ላካት። በዚህም ታላቅ ተጋድሎ በፍጹም ልቧ ጀመረች። ነፍሷንም እንዲህ እያለች ትገሳት ነበር። በጭቃና በድንጋይ ወደ ታነጸው ቤት ለመግባት ካልተመለስሽው በብርሃን ወደ ተሰሩ ቤቶችማ ለመግባት እንዴት ትሆኛለሽ? ሁለተኛም በጸሎታ አቤቱ ቤተ ክርስቲያን ከሚጠቀመው የደረሰብኝን ሀፍረት ልሸከመው ያልቻልኩ እኔም በቅዱሳን መላእክቶች ፊት አታሳፍረኝ፣ አለችው። ይህችም ቅድስት ሰይጣንን ድል እስካደረገችበት ድረስ 25 ዓመት ስትጋደል ኖረች። በዚህም ጊዜ ከገዳም ግቢ ወደ በር አልወጣችም። ከዚህም በኋላ በሰላም አረፈች። ለእግዚአብሔር ምስጋና ይሁን። በረከቷም ከኛ ጋር ትኖር ለዘላለም አሜን። ሰላም ለማርታ ጥዕምተ ዝክር ወዜና ዘተ ጽሕፈት ሰቀ አምሳለ ወርቅ መኒና አመገሰጸ ኢትባ ውስተ ቤተመቅደስ እንበለ ንጽህና እስከነ ሙዓቶ ለእኩይ ህሊና አቃቤ ሆህጥ ምክንያት ኮነ። በዚችም ዕለት ሰማይት ኮሪዮን አረፈ። በረከቱ ከኛ ጋር ትኑር ለዘላለማ አሚን። በዚችቀን በዚች ቀን ደግሞ ኤላሪዎስ የሚባል ኤጲስቆጶስ በሰማይትነት ሆኖ አረፈ። ይህም ቅዱስ ከከሃዲው ንጉሥ የላኪዎስ ጣዖትን ስለማምለኩ ይገስጸውና ይመክረው ነበር። ንጉሥ ኤላኪዮስም አይሁድ የሰቀሉትን ባለማምለኬ አንተ ካህዲ ትለኛለህ ኖ አሁን እኔ አንተን ከስቃይ ጽናት የተነሳ ያን የተሰቀለውን አምልኮ አስተውሃለሁ አለው። ከዚህም በኋላ ከመኳንንቶቹ ለአንዱ መኮንን ሰጥቶ ባለመራራት ያለማቋረጥ ሁልጊዜ እንዲያሰቃየው አዘዘ። መኮንኑም ወስዶ በየራሱ በሆነ ስቃይ አንዲት ቀን እንኳ ከቶ ሳያቋረጥ ሁል ጊዜ እያሰቃየው አንድ ዓመት ሙሉ ኖረ። በዓመቱም ፍጻሜ በእሳት ውስጥ ጣሉት። እርሱም ከእሳት መካከል ቁሞ እግዚአብሔርን ፈጽሞ እያመሰገነ ጸለየ። ስለዚህም ምልክት ከብሪግባው እና በጌታችን በኢየሱስ ክርስቶስ ብዙዎቹ አምኖ በሰማዕትነት ሞቱ። ከዚህም በኋላ ከአትክልት መካከል እንደሚወጣ ሆኖ ከእሳት አወጡት። መኮንኑም ከማሰቃየቱ በደከመ ጊዜ፣ በእርሱ ላይም የሚደረገውን በአጣ ጊዜ ራሱን በሰይፍ እንዲቆርጡ ታዘዘ። በመንግስተ ሰማያትም የሰማዕትነትን አክሊል ተቀበለ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ተጋዳይ ጸሎት ይማረን። በረከቱ ከእኛ ጋር ትኑር ለዘላለሙ አሜን።

ለዛ አንበቦ ወለዘ ተርጎሞ በልሳን ሀዲስ ወለዘ ሰማ ቃሎ በዝነመንፈስ መንፈስ በጸሎተ እሙ ማርያም ሀራቂ ተኩሉ እንባይ ስውራይ ማረነ ኢየሱስ ክርስቶስ። የተወደዳችሁ በመላው ዓለም ሆናችሁ የሊቃናት ሚዲያን የምትከታተሉ ወገኖቻችን እንግዲህ በዛሬው ዕለት የነበረን መርሃ ግብር ይህንን ይመስል ነበረ። ቸር ሰንብቱ። ሰላም እግዚአብሔር ከሁላችሁ ጋር ይሁን።